ሰላም ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ሰላም፣ እንዴት ናችሁ? ደህና ናቸው ያለው እግዚአብሔር ይመስገን። ሰላማቸው ይብዛልኝ። ሁላችሁም የመሰብ ዩቲብ ቻናል ተከታታዮች እንዴት ናችሁ? ሰንበት እንዴት ነው? ዛሬ እሁድ እንዴት ነው? እንዴት ይዟችኋል? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ የሩብ በለበን ወይም ሩብ በክያር ሰላጣ አብረን እንሰራለን። ተከታታይ ማለት አዘጋጅቻለሁ። ሁሉንም ነገር ያራቶች አዘጋጅቻለሁ። ሮብ አዘጋጅቻለሁ። ተፈለኩ ደግሞ ይህም አለ በዚህ አይነት ማለት ነው። እና እኔ ግን ጎርሼዋለሁ፣ በጎርሽ ጎርሼ ነው የምሰራው። ተከትፎም ይስቻላል። ከትፋችሁን በደቃቁ ወይንም ደግሞ እንደዚህ ጎረሻችሁ መክተት ይቻላል ማለት ነው። እና እኔ ግን ጎሪች ስለምወድ ደስ ስለሚለኝ ማለት ከምት ነገር ስለጠላችሎ፣ ያምራል። ይህ ቻናል ጀማሪ ነኝ፣ አበረታቱኝ። ላይክ ሽር ሰብስክራይብ፣ ይበረታችሁ። ኮሜንት አስቀምጦልኝ ሀሳብ አስተያየታችሁ ሁን እቀበላለሁ። ኮሜንት አስቀምጡልኝ፣ አበረታቱኝ።

ይሄ እንደዚህ ትልልቁ አሪፍ ነው ያሳምዳል በጣም ከዚያ የምንፈልገውን ያክል ሩብ እናደርግበታለን የምንፈልገውን ያክል ወይም የምትፈልጉትን ያክል በትንሹ ልትፈልጉ በብዙ ልትፈልጉ ሩቡ እንደዚህ ካለኩ በኋላ ምን አረጋለሁ? ጨው አረጋለሁ። ሳላበዛ በጣም በትንሹ ጨው አረግበታለሁ ማለት ነው። ይህ ደግሞ ኦርጋኖ ኦርጋኖ፣ ቴስቱ ሽታው ደስ ይላል በጣም ኦርጋኖ፣ ሳላበዛ በዛ። ናና የብስ ካለ ራሱ ናና የብስ ይደረጋል፣ ግን ስለሌለኝ እኔ በሱ ብቻ ነው የምጠቀመው ማለት ነው። ናና የብስ ራሱ በጣም አሪፍ ያደርገዋል። እንደዚህ ተቀላቀለው በኋላ ጫው አሪክ ያለው ሆይ ኦርጋኖ መርጌበት አለው ናና የብስ ራሱ ብታገኝ ታለ ብታረፉበት ተመራጭ ይሆናል ማለት ነው። የሚያቃጥል ከፈለጋችሁ ደግሞ በርበሬ እንትን እናደርግበታለን። ያደርግበታለሁ የሚያቃጥል ስለሚፈልጉ ማለት ነው። አይታይም አይደለን፣ ያሳያችኋለሁ

ይመስላል አይጨርስኩም። ጨርሻለሁ፣ ጨርሻለሁ። ትንሽ ተወፈረባችሁ ውሃ ተመታረጉ። ይሄን ለበና ተጠቅሞ ይሄኛው በጣም አሪፍ ነው። ጨው ምስላለሁ ያላለው ውሃ ተመታረጉ፣ ግን ይሄ ከሌለ ውሃ ማረግ ይቻላል። እንደዚህ ሰርቾ ጨርሻለሁ። ይሄን ይመስላል። ከዚያ እናደርግበታለሁ ስማቅ አደረግበታለሁ። ስማቅ ደግሞ በጣም ውበት ይሰጠዋል። ካሜራውን ላዞርላችሁ። ይሄን እንደዚህ ይመስላል። መጨረሻ ላይ ስማቅ እንደዚህ አደረግበታለሁ። ስማቁ በጣም ውበት ይሰጠዋል እና ሎሚ ነገርም ስለሆነ ኳን ያደርገዋል ማለት ነው። ከፈለጋችሁ የተለያዩ ሳህን፣ ትናንሽ ሳህኖች ላይ ማድረግ ይችላል ትችላላችሁ። እኔ ግን እንደዚህ ስለማቀርበው አቀርቦ እዚህ ሆኖ በኮራ ለቅ ጨርሻለሁ። ይህ ሰላጣ ነው የሩብ በክያር ሰላጣ ሰርተን ጨርሰናል። ውድ ቤተሰቦች፣ ላይክ፣ ሼር ሰብስክራይብ እያደረጋችሁ ቤተሰብ እንሆን። ውድ ጂ አመሰግናለሁ። መልካም ጊዜ